ሰላም ጤና ይስጥልን፣ የተከበራቸው የእዮሃ ሚድያ ቤተሰቦች እንደምንሰንብታችኋል። በእዮሃ ሚድያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከቀናቶች በፊት ይህን ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሰን ነበር። እኔና የልጅ አባት ወይም ባለቤቴ የተዋወቅ ነው፣ ፌስቡክ ላይ ነው። ሪል ህይወት እንደሚፈልግ በቃ ትዳር ውስጥ መግባት እውነተኛ ሴት ካገኘ ትዳር ውስጥ መግባት እንደሚፈልግ፣ ወስኝ የምር የምትወጅኝ ከሆነ ወስኝ ተባልኩኝ፣ ማለት ነው ወስኝና ትዳር ውስጥ እንድንገባ ቶሎ እዚህ አምጥቼሽ አብረን እንድንኖር። ከዛ ከሁለት ወር ምናምን በኋላ በቃ ናፈቅሽኝ ስራ መስራትም አልቻልኩኝ መምጣት አለብኛል የሚጠያየቁ ነገሮች ተያይቀል ይሄ ኬተሪንግ፣ ብዙ ነገር ኪራይ፣ ዲኮር፣ ልብስ ተያይቀለ ከጊዜያቶች በኋላ ፎቶ ፖስት ተደርጓል። አሁን በትክክል እንድትመልሽልኝ የምፈልገው እሺ፣ አሜሪካን ሀገር መሄድ በጣም ጉጉቱ ነበርሽ። በርካታ ተመልካቾችም አይታችሁት እንግዲህ የራሳችሁን ሀሳብ አስተያየት ሰጥታችሁን ነበር። ባለታሪካችን ግን በጣም ከባድ ነገርን ሰማውሁ አለችን። በዚህ መሰረት ዛሬ እዚህ ስቱዲዮ ተገናኝተናል። ምንድን ነው የሰማችሁ? ምንድን ነው የምትነግረን የሚለውን በቆይታችን ወደ እናንተ ወደተከበራችሁ ተመልካቾች እናደርሳለን። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከእኛ ጋር ያገናኟቸዋል። እኔ ያለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ለአንተ ለአንቺ ወይም ለእርሶ የሚሆን ትክክለኛ መልዕክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት የጭንቀት ከሰው ጋር ያለመግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዘመላለ ጊዜ መቆየት አልችልም፣ ባለፈው ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው። በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል። ከልጆቼ ጋር በተለይ ልግባባ አልቻልኩኝም። ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928444222 ላይ ደውሉልን። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? ደህና ነኝ። ሁሉ ሰላም ደህና ነኝ። እንግዲህ አንቺን ታሪክ እዚህ ተገኝተሽ ካጋራሽን በኋላ በጣም በርካታ ተመልካቾች አይተውታል ተመልክተውታል፣ እየደወሉልንም ነበረ። እንግዲህ ከዛ ደግሞ እሷንም ማግኘት እንፈልጋለን አድራሻዋንም ሲሉን ነበርና እየሰጠናቸው ነበር። ያው አንቺን ነግረንሽ አስፈቅደን በርካታ ሰዎች እዛ ላይ ሀሳብ ሲሰጡም አይቻለሁኝ። እና ከዛ በፊት ግን እንደው ሳምንትሽ እንዴት አለፈ? በተለይ ከፕሮግራሙ በኋላ እንዴት ነው? ከባድ ነበር። በጣም ብዙ ያልጠበቅኳቸውን ነገሮች ሰምቻለው። ያ በጣም ከባድ ነበር ዳንኤል። ብዙ ሰዎች ደወሉልሽ? እኛ ጋር በጣም ብዙ ሰው ነው የደወለው፣ መቆጣጠር እስኪያቅተን ድረስ። ከዛ በኋላ ያው የመረጥን ደግሞ እንግዲህ በደንብ ለሷ ምን ነገራት ነገር አለ ወይም ፈልጋታለን ያሉንን ነው፣ አስፈቅደንሽ አድራሻሽን ስንሰጣቸው የነበረውና ከባድ ነበር አልሽኝ፣ ከምን አንጻር ነው ከባድ የነበረው? እንግዲህ ብዙ ሰዎች እየደወሉም ማለት በቴክስትም ከተለያየ ሴት በእኔ በተመሳሳይ ሁኔታ ልጆች እንደወለደ የብዙ ሴት እህቶች ታሪክ እንደ እኔ ተመሳሳይ እንደሆነ እና ያው እዛም አሜሪካን ሀገርም ትዳርም በቅርብም የተወለደ ልጅ እንዳለ እና ብዙ በቃ የሚያስጠሉ ነገሮች አሉ እና በጣም ከባድ ነበር። እንግዲህ እዚህ ከኔ ጋር በነበረሽ ቆይታ ዋናነት ያስተላለፍሽው የነበረው መልእክት በጥቅሉ ስናየው ጸባዩን የሚያስተካክል ልጁን የሚርዳ በአግባቡ ነበረ ያልሽኝና አሁን ደግሞ እነዚህ አይነት ነገሮችን መስማት አይኖ ሊረብሽ ይችላል በጣም እንደ ሰው ይረብሻል በተለይ ነገሮች ይስተካከላሉ ተብሎ በሚታሰብበት ጊዜ እንደዚህ አይነት ዜናዎችን ስትሰሚ ለአንቺ ምናልባት በጣም አስቸጋሪ ሊሆን እንደሚችል እገምታለሁ። ግን ማለት አረጋግጠሻል ወይስ ከነገር ከእንትን የዘለለ አይደለም ከመረጃ የዘለለ አይደለም ወይስ ያረጋገጥሽው ነገር አለሽ? አሁን ምን አለ መሰለህ ማለት ው አረጋግጫለው አግኝቻቸው ምናምን ባይሆንም በተለያዩ ፕሮፋ አድርገውልኛል ስለሱ እንዴት እንደነበረ መቼ መቶ እንደነበረ እኔ ጋር መቶ በነበረ ሰዓት ሌሎችም ሴቶች ነበሩ እንደ እኔ ሲላቸው የነበሩት በተመሳሳይ ሁኔታ እና ያው በዛ በዛ ነው እርግጠኛ መሆን የቻልኩት እና ከአንድ ሰው ከሁለት ሰው ብቻ አደለም፣ ከብዙ ሰዎች ነው መረጃው ደግሞ ተመሳሳይ ሲሆን ያው ለዛ ነው እርግጠኛ ሆንኩት። አልደወልሽለትም? አይ፣ አልደወልኩም። እሱም አልደወልልሽም አልደወለም ግን የሚገርምህ፣ እዚህ ነበረ። እዚህ ነበር ማለት መቼ ኢትዮጵያ መቶ ነበረ ኢንተርቪው እስኪለቀቅ ድረስ ኧረ፣ እውነት እዚህ ነበረ። እና ያው እዚህም እንደነበረ ደውለው ነገሩኝ። ከመጣ እንደቆየ ግን አትሊስት ልጁን እንኳን ማየት አልፈለገም። እኔ እንደመጣ የማውቀው ያው አንድ ዓመት እንደሆነው ነበረ ግን ከዛ በፊትም ሐምሌ ላይ መጥቶ ተመልሷል። እኔ ሳላቅ ማለት ነው። ያው ከባድ ነው በጣም እንግዲህ እኛ ያው የኛ ፕሮግራም እንደሚታወቀውም ያው ታሪካችን ስታቀርቡ በዛኛው በኩል ያለው ሰው ምላሽ ይሰጣል በአብዛኛው ጊዜ እንግዲህ የአንቺም የልጅ አባት ምላሽ ሰጠናል ብለን እየጠበቅን ነው። ስልኮች እየሰሩልን አይደለም። የእሱ ይሆናሉ ተብለው የተገመተው የተሰጡን ቁጥሮች አሉ፣ በነገራችን ላይ ለኛም ግን እነዛ ሁሉ ቁጥሮች ማግኘት አልቻልም። ግን የአይዋል ብዬ አስባለሁ። ፕሮግራሙን የቅርብ ሰዎች ለሱ በጣም የቅርብ ሰዎች አይተውት ለእኔ ደውለውልኝ ነበር። የሚያውቁት እሱን እዛ የሚያውቁት ሰዎች ደውለውልኝ ነበር። አንቺን አይተው ማለት ነው እንግዲህ፣ እኛ ፎቶ አለ እሱን እንደሚታወቀውና ግን አንቺን አይተው ታሪኩንም ስላወቁ ደውለው አውርተው ነበር እና ምናልባት ምላሽ ብትሰጠን በጣም ደስ ይለናል። በአንተ በኩል ያለውን ነገር ግልጽ የምታደርግልን ነገር ካለ ግልጽ ብታደርግልን በጣም ደስ ይለናል። ምክንያቱም አንደኛ እሷም በግልጽ ማወቅ ያሉባት ብዙ ነገሮች እንዳሉ ነው እኔ የሚገባኝ እስካሁን ድረስ ግልጽ ያልሆኑላት በመረጃ ደረጃ የሰማቻቸው ነገሮች ውስጥ እውነት ናቸው ወይም የሚለውን ብታረጋገጥልን፣ አለበዛ እንደተባለው ደግሞ እውነት ከሆነና እሷ ያለችው ባለችው መሰረት ከሆነ ነገሩ ይሄ ተገቢነት ያለው ጉዳይ እንዳልሆነ ግልጽ ነው መቼምና እንግዲህ ምላሹን እንጠብቃለን የሱን ብዬ አስባለሁ። ምን ታስቢያለሽ አሁን አንቺ? ማለት ከእሱ ጋር ለምን ብላ አስባለችንም አሁን ላይ በጣም ከባድ ነው። የእኔና የእሱ ነገር ኦልሬዲ ተቋርጧል። ይህ ሁላ ነገር ሲያደርግ ኦልሬዲ እኮ በቃ ያበቃለት ጉዳይ ነው። እኔ እስክሰማ ነው። ምን ምን ሰማሽ? እስኪ ንገሪኝ በዝርት ብዙ ነገር። የልጆቹን እድሜ ልናገር ወይስ የፈለግሽው? ከእኔ ልጅ እኩል አለ የሁለት ዓመት የሚባሉ አሉ፣ የስምንት ዓመት የሚባል አለ። ብቻ ብዙ ናቸው፣ ገና እየመጡም ነው ማለት። እነዚህ የታወቁት ናቸው። አሁን ላይ አለን እያሉ የሚመጡ አሉ። በማህበራዊ ሚዲያዎች ላይ እንግዲህ አንቺን ፎቶ አንቺና የሱን ፎቶ አድርገው ለቀው አይቻለሁኝ ልከውልኛል ሰዎች። እና ያንቺ ከዚህ ፕሮግራም ላይ የነበረሽን ከዛ ደግሞ ከሱ ጋር የተነሳቸኋቸው ፎቶዎች እሱን አርገው ለቀው አይቻለሁኝ። እና ምን ተሰማሽ እንደው ማለት በቃ ልብሽ ምን አሰብ። አሁን ይሄ አስደንጋጭ ነገር ነው። ማናችንም በፍቅር ህይወታችን ላይ እንዲገጥመን ማንፈልገው ነገር ነው እና ተስፋ አድርገሽ በቃ ይቀየራል፣ ልጁን ያግዛል ከእኔም ጋር አብረን እንኖራለን በፍቅር ብለሽ አስበሽ፣ በድንገት ግን እንደዚህ አይነት ነገሮችን ስትሰሚ እንዴት ተቀበልሽ? ውስ ይህን ነገር ማለት ከባድ ነው። እዚህ ጋር መገለጽ የሚችል ነገር እራሱ አለ። ያው በሰዓቱ ብዙ ስሜቶች ተሰምተውኝ ነበረ። ግን ያው ቀስ በቀስ ተረጋጋሁኝ። ቤተሰብ ካጠገቤ ስለነበረ ያው ያልፋል አንቺ ገና በጣም ትንሽ ልጅ ነሽ፣ በነገራችን ላይ በጣም ብዙ ተስፋ ያለሽ። አይ ነው በጣም ህመም አለው። ኤክስፔክት ያደረግነው ነገር የጠበቅነው ነገር ሳይሆን ሲቀር ህመም አለው። ግን መጠንከር ደግሞ ወሳኙ ነገር ነው አይደል? ከባድም ቢሆን ማለት ነው። ግን ከባለሙያ ጋር ትቆያለሽ፣ እዚህ ስነ ልቦና ባለሙያዎች ስላሉ በደንብ የሚያግዙሽ። ልጆች አሉ እስካሁን በሰማሹ ስንት ልጆች አሉት ማለት ነው? እዚህ አምስት ወይ ስድስት። አንድ ጥያቄ ጠይቄሽ ነበር ካስታውሽ፣ እዚህ በነበረን ቆይታ አይደል፣ ከአንቺ ጋር በነበረኝ ቆይታ። ምን ያህል ታውቂያለሽ? አውርተሽዋል ወይ ማለት ሌሎች ግንኙነቶች የሉትም ወይ ብዬሽ ነበረ። አይደለም? ምን ብሎሽ ነበር? ማለት ስለምን ከሌሎች ሴቶች ጋር ስለነበረው ግንኙነት ባለፈ ታሪኩ ሊሆን ይችላል ወይ? አሁን ላይ ባለው ያ ከረጅም ጊዜ በፊት ፍቅረኛ እንደነበረውና እንደተጎዳ ነው ለእኔ ነገረኝ፣ እና ያው ትልቅ ልጅ እንዳለው። ከዛ ውጪ ሌላ ነገር አልነገረኝ፣ ጠይቄዋለሁ ለምን እስካሁን እብየው ነበር። ያው እንግዲህ እግዚአብሔር አንቺን እስከ ማለት ያ እንደዛ ነበር ያለው። ቤተሰቦች ምናሉ፣ እህቶች ምናሉ። ይህ አዲስ ነገር ሲሰማ ከባድ ነው በጣም። ማንም አይጠብቀውም። ልጁን ላይረዳ ይችላል ምናምን፣ ያው ከእኔ ጋም ሊጣላ ይችላል ያው በሪሌሽንሽፕ ውስጥ ሊያጋጥም ይችላል እንደዚህ አይነት ነገር። ግን ማለት ኢቨን ስናየው ፎቶን ምናምን እውነት ይሄ ሰውዬ ነው እንደዚህ ያደረገው? እውነት ከዚህ ሰው ይሄን ሰውዬ ነበረ የልጅ አባት ብዬ አብሬው የተወሰነ ጊዜም ቢሆን በአንድ ጣራ ስር ቆይተናል እና በጭራሽ እሱ አይመስለኝም። አሁን ላይ ፎቶዎች ተላኩልሽ? የምን ፎቶች የእሱ ሌሎች ግንኙነቶች ውስጥ እንዳለ ወይ እንደዚህ አይነት ነገሮች፣ ወይስ በስልክ ብቻ ነው የተነገረሽ? ማለት እንትን ማለት አይፈልጉም ግልጽ ማድረግ አይፈልጉም። በዛ ደረጃ አመንሽ? አዎ አምኛለሁ። በምን ማረጋገጫነት አመንሽ? እንግዲህ የታሪኩ ባለቤት አንቺ ስለሆንሽ ነው የጥያቄ የማቀርብሽ። ያው ኢቨን የሰፈር ልጆች ናቸው እነዛ ልጆች በደንብ የሚያውቁት እና አንድ ነገር ሁለት ሰው ሶስት ሰው ብቻ ቢነግርህ በቃ እነዚ ሰዎች ቤ ተነጋግረው ነው ትላለህ። የሚነገረኝ ግን ከሀገር ውስጥም ከውጭም ነው እና ከብዙ ሰዎች ሲሆን ታሪኩ ተመሳሳይ ሲሆን እነዛ ሰዎች ስለሱ የሚያውቁት ነገር በሰዓቱ እኔን ይለኝ የነበረውን ነገር እነሱንም ይላቸው ስለነበረ ያምኛለሁ። እንግዲህ ከዛ ስሜት እየወጣች ነው። በጣም ከባድ ህመም ነበር እና አሁን እሱን ስታስቢው ምንድን ነው አይምሮሽ የሚመጣው? ምንም በቃ ልጅን ጥሩ አድርጌ ማሳደግ ያው ክስ ምናምን ያ አትሊስት ቻይልድ ሰፖርት እንዳያደርግ እንደዛ ቢሆን ደስ ይለኛል። ካልሆነም ደግሞ ያው አሁንም ተወጃለች ታፈቅረ ያለች አይ በጭራሽ ለልጅ አባት በመሆኑ አዝናለሁ። በጣም እንግዲህ ምናልባት እንደዚህ አይነት ግንኙነቶች ውስጥ እንግዲህ የሚፈጠሩ እንደዚህ አይነት ነገሮች፣ አሁን እንግዲህ ለልጆች ምን እየተባለ ነው የሚያድጉት? እኔ ጥያቄ ይሄ ነው ማለት እቺ እናት ልጇን ስታሳድግ ምን እየነገረችው ነው የምታሳድገው ስለ አባቱ አሁን ትልቁ ነገር እዚህ ጋር ነው ቆም ብለን ማሰብ መቻል ያለብን በጣም ከባድ ሊሆን ይችላል ስሜቱ የስሜት ጉዳይ ነው አይደል የሞራል ጉዳይ ነው ያለመታመን ጉዳይ ነው እያመማት ግን ለልጇ ጥንካሬ ለልጇ ስነልቦና ስትል የግድ መኖር መቆም እንዳለባት ታውቃለች ከዛ ደግሞ በመሀል እየመጣ የሚረብሻት ነገር ይኖራል ማለት ማለት እሱን ስታስብ እንደተካደች ስታውቅ እንደተሳለለች ስታውቅ ለዚህ ሕፃን ልጅ ምን አይነት አባት አለህ ለማለት ትሞክራለች። ይህንን ሸፍና አረ ጥሩ አባት ነው ያለህ የውጭ ሀገር፣ ነው ያለው እንደዚህ ነው የምትለው ወይንስ ያንተ አባት ማለት ይሄ ነው እንደዚህ አድርጎ ነው የተለያየ ነው ነው የምትለው የትኛው ነው ለልጁ የሚጠቅመው? ይህን ነው፣ እንደዚህ አይነት ለውሳኔ የሚቸግር ጉዳይ ነው እያሸከምናቸው የምንሄደው ማለት ነው። ስለዚህ ቆም ብለን ማሰብ መቻል አለብን። በተለይ እኔ ሁሉም አይደለም ግን ጥቂት የማይባሉ ዳያስፖራዎች ብዙ መረጃ ይመጣልኛል አያሉ መተው እዚህ አጉል የሆነ ተስፋ በመስጠት ከፍላጎታቸውን ካሟሉ በኋላ ከዛ በኋላ ትተዋቸው ይሄዳሉ፣ ይጠፋሉ። እነዚህ ልጆች እዚህ ያሉት እህቶች በቃ የልጅ እናት ሆነው ይቀራሉ ብዙዎቹ። ይሄን ይሆ ምን አለበት በጥንቃቄ እንኳንስ ብታደርጉ ግንኙነቱ አትሊስት ይሄ እንግዲህ ከእነሱ አልፎ ቤተሰባቸውን የሚጎዳ አይደል? እንደ ኢትዮጵያዊነት ስናስበው ደግሞ የቤተሰባቸውን ክብር ዝቅ የሚያደርግ ጉዳይ ነው። እየተከሰተ እያስተዋልን ያለ ነው እና ምናልባት ዚጋ ቆመ ብለን ብናስብ ሁላችንም። ምክንያቱም ያቺ እንደዛ የሆነችው ሴት እህታችን ብትሆንስ? በቃ ያንን ሰው እንደውም በቃ ያዙ ልቀቁኝ ነው የምንለው፣ አደለ ያንን ሰው ለመጉዳት ያን ሰው የሆነ ነገር ለማድረግ። በቃ እንደዛ ብሎ ማሰብ ጥሩ እኮ ነው። እህቶቻችን ሊሆኑ እንደሚችሉ ማሰብ ማለት ነው። እንደው እህቶች ስል እንዲሁም ምን ምን ይማሩ? ከአንቺ ምን ትመክሪያለሽ ለእህቶች? ዋጋ የሚያስከፍል ነገር ውስጥ ራስን አለማስገባት። ያው እንደዚህ አይነት ነገሮች አንዳንዴ እንትን ናቸዋል። ገጠመኝ ናቸው። በምን እንደምታውቂ አታውቂም፣ በምን እንደምትተዋወቂ አታውቂም። እና በጣም ብዙ ለህሊ ናቸው የሚኖሩ ዳያስፖሮች አሉ። ኢቨን መጥተው እንደዚህ አይነት ስህተቶችን እንኳን እዚህ ሲፈጥሩ እስከ መጨረሻው ድረስ አጣርተው ነገሮችን መዝነው ስህተታቸውን አምነው የሚቀበሉ እኔ አንድ ሁሌም ሁሌም ባሰብኩት ቁጥር አይምሮዬን የሚነካኝ ታሪክ አለ። በጣም አንድ ሰው እዚህ ሀገር መጥቶ እንደዚህ ያርፋል፣ ትልቅ ሆቴል ያርፋል እዛ በጣም ስለሚያስተምር ነው የምነግራችሁ። በነገራችን ላይ በዚህ ደረጃ ነው አትሊስት መሆኑ እንኳ ያለብን፣ ሌላ ሁን ነገር ማድረግ ባንችል ብዬ ስለማስብ ነው እና ትልቅ ሆቴል ያርፋል። ከዛ በኋላ እዛ ካረፈ በኋላ አንዲት እህት እንዳንቺ ልጅ ናት። እሷ አይ ቲንክ ሀያ አመቷ ይሆናል የዛን ጊዜ። እንደውም እንደ አንቺ እንደዛ በጣም ትንሽ ልጅ ናት ገና። በዚህ በሆቴል ሙያና መስተንግዶ ተመርቃ ነው እዛ ሆቴል ተመድባ የሰራች የነበረውና። ከዛ በኋላ ታስተናግደዋለች። ትልቅ ሰው ነው፣ ታስተናግደዋለች፣ ይቀራረባሉ፣ ያወራሉ። ከዛ ያው የቤተሰቧን ህይወት የመለወጥ ነገሩ አሁን ብዙዎች ላይ ስላለ ነው፣ በቃ አላት ፍላጎቱ። እናቷን በተለይ በቃ ለሊት ተነስታ መንገድ እያጸዳች ያሳደገች እናት አለቻት። የእሷን ህይወት ለመቀየር በጣም ትፈልግ ነበር። ይሄ ጉጉት አለ ማለት ነው። ከዛ በኋላ በቃ ከዛ ሰው ጋር ተቀራረቡ ወዲያውኑ እሷ ተስፋው ስላላት የመሄድ ጉጉቱም ስላላት ግንኙነት ውስጥ ገቡ። ሄደ ሰውየው ሄደ። አንድ ጊዜ ነው መልእክት ላከችለት፣ ጸንሳ ማለት ነው ርጉዞኝ አለው ብላ መልእክት ላከችለት። ከዛ በኋላ ያንን መልእክት አየ፣ ምላሽ የለም። ፋይናል የሆነው ግን ምንድን ነው? ሰውየው ራሱን አጠፋ። አሜሪካን አገር ራሱን ሲያጠፋ ግን ኑዛዜ ተናዞኑ ራሱን ያጠፋው በጣም የእሷ ታላላቅ ልጆች ነው ያሉት። እሷን በእድሜ በጣም የሚበልጧት ልጆች ነው ያሉት። ሰው እዚህ ንብረት አለው ሄዶ ኑዛዜው ላይ ጽፎ ኢትዮጵያ ሄዳችሁ ሕይወቷን ያበላሸዋት ልጅ አለች ፈልጋችሁ አግኝታችሁ በዚህ በዚህ አድራሻ የሚገባትን ንብረት ስጧት ብሎ ተናዞ ራሱን ያጠፋው እና ሰጧት። ልጆቹም መጥተው ፈልገው አግኝተው ሰጧት። እኔ ሬዲዮ ላይ እርቅ አቅርቤዋለሁ፣ ይህን ታሪክ እርቅ ማድ ላይ እና ምን ልል ፈልጌ ነው፣ ይሳሳታል። ሰው ሊሳሳት ይችላል፣ ስሜታዊ ሊሆን ይችላል። በተለይ ውጪ ሲሆኑ ያው ስራው፣ ጫናው፣ ምኑ ምን ተደራርቦ፣ አንዴ ለረፍት አደል ብዙ ጊዜ የሚመጡት ሶ ሲያርፉ፣ ሁሉንም ነገር ማየት ሊያምራቸው ይችላል ምናምን። ግን ሁሉን በጥንቃቄ ማድረግ የተሻለ ነገር ነው። ፍላጎትን እንዳልከው ባለፈው ግልጽ ማድረግ፣ ፍላጎትን ግልጽ ማድረግ ነገሮችን በጥንቃቄ ማየት ከዛ ደግሞ ከተሳሳትን ደግሞ ለዛ ሀላፊነት መውሰድ በነገራችን ላይ ለዛ ሀላፊነት መውሰድ ያለበት እነሱ ብቻ ሳይሆኑ እዚህ ያሉትም ሰዎች ናቸው አይደለም ጉዳቱ የማን ጋር አይደል አሁን ለማን ይቀረው ለአንቺ አይደለም ሁሉም ነገር ይቀረው ስለዚህ ይህ ቢታሰብበት በጣም ጥሩ ነው ቤተሰብ አገናኝቶች የሆነ ያሳደገችኝ ያሳደጉኝ የሚል ነገር ነግረሽ ነበር አስተዋውቀኝ ነበረ እነሱ ለማግኘት መከራረግሽ ወይስ እነሱ አገኙሽ አንቺን ደወሉልሽ? ኦሬዲ አላገኘኋቸውም። ያው እነሱም ለማግኘት ሞከራ አላረጉ። እሱ ባለ ታሪኩ እራሱ ታሪኩን አይቶ እውነት ካለው እኮ መቶ እዚህ ሀገርም ነበረ መቶ መናገር ይችላል። ግን እንደዛ አላረገ ልጁን ሰፖርት እንዲያረግ እኔ ከዚህ በኋላ የምሄደው ኤምባሲ በኩል ልጁን ቻይልድ ሰፖርት እንዲከፍል ከህግ ባለሙያዎች ጋር አውርቼ እንደዛ ነው የማደርገው። በጣም ስታስብ የሚጎዳሽ ነገር አለ፣ የሚያናድድሽ፣ የሚያስከፋሽ። ከእሱ ጋር መሆን ከእሱ ጋር ለመሆን የወሰንኩበት ጊዜ ያናድደኛል። ግን ደግሞ እዚህ ጋር በጣም መወደው ልጅ ተሰጥቶኛል እና ማማረር ይሆንብኝ። ስለዚህ ችግር የለምየህይወት አንዱ አካል ሁላችንም ያለፈ ታሪክ አለን። ይሄ ምናልባት በህይወት ውስጥ እንዳለፈው እንደ አንድ ታሪክ ይቆጠራል ብዬ ነው የማስበው። ዋናው ነገር ራስን መጠበቅ ነው። ራስሽን መጠበቅ አለብሽ። ገና ልጅ ነሽ አንቺ። በጣም ብዙ ከዚህ የተሻሉ ያማሩ ህይወቶች ከፊትሽ እንዳሉ ነው ማሰብ ያለብሽ። ከዛ በተጨማሪ ደግሞ አሁን ያልሽ ይሄ ቆንጅዬ ልጅ ገባሽ፣ ማን አለው ከአንቺ ውጭ ሰው አለው? የለው። ስለዚህ ለእሱም ስቲ ለራስሽም ስቲ በጣም ጠንካራ ሴት፣ ጎበዝ ሴት፣ በጣም ብርቱ ሴት መሆን መቻል አለብሽ። አይ ነው በጣም ያማል፣ መከዳት በጣም ያማል፣ ልብ ይሰብራል። ግን ደግሞ ምርጫ አለን፣ እንደተሰበርህን የመኖር ወይም ደግሞ ከስብራታችን ማገገመር። ስለዚህ አንቺ ከስብራት አገግመሽ ምንድን ነው የሚባለው ጎበዝ ሰው የማይወድቅ ሳይሆን ከወደቀ በኋላ የሚነሳ ነው፣ አይደል? ስለዚህ እንደዛ ነው አንቺ መሆን ያለብሽ ብዬ አስባለሁ። እንዲያግዙሽ ደግሞ ባለሙያ መድብልሻለሁ። እሺ፣ በጣም ጎበዝ ስነልቦና ባለሙያዎች ስላሉ ከእነሱ ጋር ትሰሪያለሽ በእርግጠኝነት። በጣም ማታለቅ ሰዋን ጎበዟን ያለዛሬ ራሱ ላለቅሳል ነበር የሚመጣው ግን፣ ከባድ ነው ጊዜ ይፈጃል። አይ ነው ስለዚህ ከባለሙያ ጋር ትቆይ እና ይህን ትለውጫለሽ፣ እሺ ታስተካክዋለሽ። ግድል ሰጥሻለሁ፣ የምታወሪው ነገር ካለሽ አይ ይለ ግን ያው አንተ ፈቃደኛ ከሆንክ ሰዎች በቲክቶክ ሰፖርት እንዳያረጉኝ ማስታወቂያ በማሰራትም ሊሆን ይችላል። አሁን ላይ ያው ቤት ስለሆንኩኝ ሞርታይሜንም ከልጄ ጋር ስለሆ ልጅ ስለሆነ ማሳለፈው ስራ ፉል ታይም ተቀጥሮ የመስራት ከባድ ነው እና ማስታወቂያም በማሰራት ሰፖርት ቢያደርጉኝ በጣም ጥሩ ሀሳብ ነው። በነገራችን ላይ ይሄ ለመስራት መነሳት አየሽ፣ ይሄን ነው ቅድም ያልኩሽ ለልጅሽ ለራስሽም መኖር መጠንከር አለብሽ፣ እና በእርግጠኝነት ነው የምነግርሽ፣ በጣም ብዙ ሰዎች ያሰሩሻል፣ ይህን ቪዲዮ አይተው ማለት ነው። ከዚህ ከማስታወቂያውም በዘለለ በምንድን ነበር የተመረቅሽው? በአካውንቲንግ። በዛም በጣም በእርግጠኝነት የሆኑ ተቋማት ያሰሩሻል። ይህን እርግጠኛ ሚል እነግርሽ እችላለሁ። ምክንያቱም ጠንካር መጠንከር የሚፈልግን ሰው የሚያጠነክር በጣም ብዙ ማህበረሰብ አለ። ስለዚህ ይሄው አድራሻው፣ ይሄ የቲክቶክ ገጽዋ ነው። በነገራችን ላይ በዛውም እንትን ምንድነው፣ እኔ ቲክቶክ ብዙ እንትን ስላልሆንኩ፣ ምንድን ነው ላይክ አርጉ ምናምን ነው ያንቺን ገጽ ፎሎ አድርጉ አድርጉኝ በይ። ያደርጉሻል፣ በጣም ብዙ ተመልካቾች እሺ። ፎሎ በማድረግ እኔን ማበረታታት ትችላላችሁ። ፎሎ አድርጓት፣ ከዛ ደግሞ ማስታወቂያ ማሰሯት፣ ከዛ ደግሞ በተጨማሪ በአካውንቲንጉም ስራ ብታሰሯት በጣም ደስ ይለናል። ከዛ ውጭ ግን እኛም ጋር መደወል ትችላላችሁ። ለማስታወቂያ እንፈልጋታለን፣ ለስራ እንፈልጋታለን ምትሉንን በቀጥታ እናገናኛችኋለን ከሷ ጋር። እኛ ጋር ልትደውሉልን ትችላላችሁ ማለት ነው። እንግዲህ ነገ በእርግጠኝነት ከሆኑ ጊዜያቶች በኋላ ሳገኝሽ የማታለቅሰዋን ጠንካራዋን ለብዙዎች ትምህርት የምትሆነዋን። በነገራችን ላይ ቀላል ታሪክ አይደለም የነገርሽን እንደው ብዙ እህቶች በዚህ ታሪክ ይማራሉ፣ ብዙ ወንድሞችም ይሄን ታሪክ አይተው ግንዛቤ ይኖራቸዋል ብዬ አስባለሁኝ። እንግዲህ የሚፈጠሩ ግንኙነት በተለይ ዳያስፖራ በምንለው አካላትና እዚህ በሚኖሩ እህቶች መካከል የሚፈጠሩ ግንኙነቶች ምን መሆን እንዳለባቸው ለብዙ እህቶች ማስተማሪያ ታሪክ ነግረሻል ብዬ አስባለሁ። እንደዚሁ በቃ ነገሮችን ሳይወስኑ ነገሮችን ሳያዩ ሳያገናዝቡ መግባት በዚህ ደረጃ ልብ ሊሰብር እንደሚችል ማሳያ ነው ብዬ አስባለሁኝ። በጣም ነው ማመሰግንሽ። ተለውጠሽ ደግሞ እንደማገኘሽ ጠንካራ ሰውነሽ እንደማገኝሽም ተስፋ አለኝ። በሌላ ጊዜ እስከምንገናኝ ግን ለነገርሽን ታሪክ በተመልካቾች ስም ከልብ አመሰግንሻል። እሺ እኔም አመሰግናችኋለሁ፣ በጣም ታሪኬን ወደ ሰዎች እንዳደርስ ለብዙ ሰዎች ትምህርት እንድሆን እናም በእናንተ በኩል ብዙ አይዞሽ፣ ጎብዥ፣ በርቺ የሚሉኝን የሚያበረታቱኝን ከሀገር ውስጥም ከውጭም ሰዎችን ሰታችሁኛል። በጣም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳችን ጋር ያደረግነው ቆይታ ነው የሚመስለው። እንግዲህ በቀጥታ ይሄ መልእክት የተላለፈልህ ሰው የተላለፈልህ ግለሰብ እንግዲህ ብትደውልልን በጣም ደስ ይለናል። እኛ አንተን ለማግኘት ያደረግናቸው ጥረቶች አልተሳኩም። ፕሮግራሙን ግን በጣም የቅርብ የምትላቸው ወዳጆች አይተውት ደውለውልናል። አንተን የሚያውቁ ሰዎች ማለት ነው ደውለውልናል። ስለዚህ ምናልባት ልታዩት ትችላለህ። ምላሽ ሰተህ ደግሞ ነገሮችን ግልጽ የምናደርገው እንግዲህ እንደሚባለው እሷ ለእሷ የነገሯት ለእሷ የደረሳት መረጃ እውነት ከሆነ በዛ ደረጃ እነዛን ቤተሰብ ካለ እነዛ ልጆች ካሉ አንድ የሆነ መፍትሄ መወሰን እንዳለብህ የሚያሳይ ነው። አይ ምንም ሀሰት ነው በዛ በኩል ያለው እንኳን በዛ በኩል የተወራው ይቅርና ከእሷም ጋር ያለው የተወራው ሀሰት ነው የምትለንም ከሆነ ና፣ እና በአንተ በኩል ያለውን ነገር ንገረን። እኛ የምንፈልገው በመሃላቸው ያለው ነገር ተፈቶ በተለይ ደግሞ በልጅ ጉዳይ የተባለው ነገር ሀሰት ከሆነ ነገሮች የምታስተካክሉበት መንገድ፣ የተባለው ነገር እውነት ከሆነ ደግሞ በልጁ ጉዳይ ላይ እንድትነጋገሩ እኛ እድሉን መክፈት እንችላለንእና ያን ያ እንደምታደርግ ተስፋ አደርጋለሁ። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ ና እኛን ማግኘት ከፈልጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለም ሰገድ ታደሰ ነኝ። መልካም ጊዜ።